ቅዱስ ኤፍሬም ሶሪያዊ ቅዱስ ኤፍሬም ሶርያዊ በግዕዝ ማር ኤፍሬም ሶሪያዊ ይባላል። ይህ አባት የነበረበት ዘመን ከ36 እስከ 373 ዓ.ም ነው። ቅዱስ ኤፍሬም በዓለም ባሉ ክርስቲያኖች የሚከበር ታላቅ ቅዱስ ሊቀ አባት ነው። ሁለተኛው የንጽቢ ሊቀጳጳስ ቅዱስ ያይቆብ ቅዱስ ኤፍሬምን ዲቁናና የመምህርነት ማዕረግ ሰጥቶታል። ቅዱስ ኤፍሬም ቅዱሳት መጻሕፍትን በጥልቀት የሚያውቅና እጅግ በጣም አስደናቂ የሆኑ የሃይማኖት መጻሕፍትን የጻፈ ሊቅ ሲሆን ካለው ጥልቅ እውቀት የተነሳ የመንፈስ ቅዱስ እንዚራ፣ በሶሪያ የእዴሳ ዲያቆን፣ የሶሪያዎች ፀሐይ፣ የቤተ ክርስቲያን ምሰሶ ተብሎ የተጠራባት ነው። እመቤታችን ቅድስ ድንግል ማርያምን ከመውደዱ የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ ማርያምን አውጣቶ በእድሜዋ ልግ 64 ጊዜ እየጸለየ የእመቤቴ ምስጋኗ እንደ ሰማይ ኮከብ እንደ ባራሿ በስቶልድኝ እንደ ምግብ ተመግቤው እንደ ልብስ ለብሻው ተጎናጽፌው በኖርክ እያለ ይመኝ ነበረ። ከዚያም እጅግ ብዙ የሆኑ እልፍ ከሺህ ድርሳናትንና ተግሳጽን ሲደርስ ከእርሳቸውም ውስጥ እመቤታችን ለሰባት ተከታታይ ቀናት እየተገለጠች ያስደረሰችው ውዳሴዋን ሲሆን እርሱም አቤቱ የጸጋሃን ማበል ግታልኝ እስኪል ድረስ ድርሳናትን ደርሷል። ታላቁ ሊቅ ቅዱስ ኤፍሬም ከጻፋቸው በርካቶች የሃይማኖት መጻሕፍት ውስጥ አራት መቶ እስካሁን ድረስ እንዳሉ የሚታወቅ ሲሆን የቤተ ክርስቲያን ታሪክ ጸሐፊው ሶ ዘመን ባደረገው ጥናት ቅዱስ ኤፍሬም የጻፋቸው በመስመር ቢቆጠሩ ሦስት ሚሊየን እንደሚመሉ አረጋግጧል። የጻፋቸው መጻሕፍት ለአራት ክፍል የሚከፈሉ ሲሆን እኩሌቶቹ በስድ ንባብ፣ እኩሌቶቹ በግጥም መልክ ተጽፈው እናገኛለን። ይኸውም መጻሕፍቶቹ በዝርዝር ሲታዩ አንደኛ በመዝሙራት መልክ የተዘጋጁ ስለ እምነት፣ መናፍቃንን በመቃወም ስለ ገነት፣ ጁልያንን በመቃወም ስለ ክርስቶስ ልደት፣ ስለ ቤተ ክርስቲያን፣ ስለ ንጽቢን፣ ስለ ድንግልና፣ ስለ ጾም፣ ስለ ህብስት፣ ስለ ጥምቀት፣ ስለ ስቅለት፣ ስለ ትንሣኤ መዝሙራትን ወዘተርፈ ጽፏል። ሁለተኛ በድርሳናት መልክ የተዘጋጁ ስድስት የሃይማኖት ድርሳናት በ358 ዓመተ ምሕረት ። በመሬት ንጹፁታ ስለ ኒኮሜዲያ ጥፋት ድርሳን ስለ ሰሙነ ሕማማት ሌሎች በርካቶች ድርሳናት ወዘተርፈ ጽፏል። ሦስተኛ ጥበባዊ ግጥማዊም ስድ ንባባዊም ይዘት ከሆኑት ስለ ጌታችን ንግግር ስለ ዕለተ ምጽዓት የሚናገር ወዘተርፈ። አራተኛ ሙሉ በሙሉ ስድ ንባብ የሆኑ የኦሪት ዘፍጥረትና ዘጸአት ትርጓሜ፣ የአራቱ ወንጌላት ትርጓሜ የግብረ ሐዋርያት ትርጓሜ የቅዱስ ጳውሎስ መልእክታት ትርጓሜ ለባርዳይሰን ለማኒ ለመርቅያን ክደቶች መልስ ወዘተርፈ ጽፏል። የቅዱስ ኤፍሬም ረፍቱም በ375 ዓ ም ሐምሌ 15 ሲሆን አባ ጊዮርጊስ ዘጋስጫም ይህን ሊቅ ሲያወድሰው በድርሳኑ አብያተ ክርስቲያናት የሚሸልሙ ወይም የሚያጌጡ አንደበቱ የጠራ ለደራሲው ለኤፍሬም ሰላምታ ይገባል ብሎታል። ቅዱስ ኤፍሬም እነዚህን ድርሰቶቹን በሶሪያ ቋንቋ የጻፋቸው ሲሆኑ ወደ በርካቶች ቋንቋዎች የተወሰኑ ሥራዎቹ ሲተረጎሙ ከዚህ ውስጥ በአርማንያ፣ በኮፕቲክ፣ በግዕዝ፣ በህንድ በአረብኛ፣ በጆርጂያ በግሪክና በሌሎች ተተርጉመዋል። በእጅጉ የሚገርመው በእኛ ቋንቋ በግዕዝ ከተተረጎሙት ውዳሴ ማርያምን ጨምሮ በጥንታዊ ብራና መጻሕፍቶቻችን ውስጥ አስራ ሰባት የቅዱስ ኤፍሬም መጻሕፍቶች ሲገኙ እጅግ በጣም ጥቂቶቹ ብቻ በሃይማኖት አበው ላይ እና በግብረ ሕማማት ላይ ብቻ ለሕትመት ሲበቁ ሌሎቹ ግን በዘረፋ ብራናዎቹ ከአገር መውጣታቸው ምክንያት ሊገኙልን አልቻሉም። ይህ ታላቅ ሊቅ ቅዱስ ኤፍሬም ቅድስ ድንግል ማርያምን በእጅጉ የወዳት የነበረ ሊቅ ሲሆን እርሷንም ከመውደዱ የተነሳ ከሉቃስ ወንጌል ወቨሳድስን ጸሎተ ማርያምን አውጣቶ በዕድሜዋ ልክ 64 ጊዜያት ድረስ እየጸለየ የመቤቴ ምስጋናዋ እንደ ሰማይ ኳክብት እንደ ባራሿ በዝቶልኝ እንደ ምግብ ተመግቤው ጠግቤው፣ እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። የአምላክ እናትም ለእሷ ያለውን ጥልቅ ፍቅር አይታ ከልጇ አማልዳው አቤቱ የጸጋህን ማዕበል ግታልኝ እስኪል ድረስ እጅግ በርካቶች መጻሕፍትን እንዲጽፍ ሆኗል። ለዚህ ፍጹም አባት ቅድስት ድንግል ማርያም ለሰባት ተከታታይ ቀናት በታላቅ ክብር ሆና እየተገለጸችለት ውዳሴዋን ሰተት ታድርጋ አስደርሰዋለች። በዚህም የአምላክ እናት የቅዱስ ኤፍሬም እመቤት ተብላ ትወደሳለች። ሊቁ ቅዱስ ያሬድም በመዋስት መጽሐፉ ላይ ስለ ቅዱስ ኤፍሬም ክብር ሲመሰክር እመቤታችን ማርያም ወደ ኤፍሬም ሄዳ እንዲህ አለችው፣ ታመሰግነኝ ዘንድ ወደ አንተ መጣው። ኤፍሬምም እመቤታችንን አንቺም ማመስገን አልችልም አላት፣ እኔ ፍጹም አንድ በተ ኮልታፋ ምላሰ ጎልዳፋ ነኝና። ዳግመኛ የሰማዕታት እናታቸው ማርያም ተናገረችው መንፈስ ቅዱስ ባስገነዘበ መጠን አመስግነኝ። ኤፍሬምም ቆመና ወደ እግዚአብሔር አመልክቶ የማርያምን ምስጋና በምናገር ገንዘብ መንፈስ ቅዱስ ላክልኝ አለ በማለት ገልጸዋል። ይህ ሊቅም በተቀበለው ሰፊ በረከት እጅግ ጥልቅና ብዙ የነገረ ማርያም አስተምሮ ይኸውም የንጽህናዋን፣ የቅድስናዋን፣ የዘላለማዊ ድንግልናዋን፣ የአምላክ እናትነቷን የክብሯን ነገር አምልቶ አስፍቶ የጻፈላት ቅዱስ አባት ነው። የቅዱስ ኤፍሬም በረከት ይደርብን። የቅዱስ ኤፍሬም እመቤት ትባርከን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።